ዚክራይ፣ እንኳን እንደናመጣሽ መጣሽ። እንኳን እንደና ቆያችሁኝ። በጣም ደስ ብሎናል። ስለመጣሽ ቲክቶክ ላይ ነበር የምናቀሽ ዛሬ ደግሞ ያው እልፈኛችን ውስጥ ተገኝተሻል። እንዴት አየሽው? ወልቻለሁ፣ ያው ኦልሬዲ ኪችን ያርጌዋለሁ፣ ጉድ ጉድ ጀምሬያለሁ ቀድሜያችሁ። ሁሉ ነገር እንግዲህ ሁሉ ነገር ቦታ ቦታውን እቃዎቹን ሳይቀር ያሉበትን በደንብ ነው ያወቀቻቸው። ይሄ ነው እኮ የባለሙያ ነገር፣ ኪችን ውስጥ ስትቆይ ያው ታውቀዋለህ። አዎ፣ ቤተሰቦቻችን ዚክራን ስትዩት በደንብ ይገባቸዋል ምን ልንሰራ እንደሆነ። ቲክቶክ ላይ ከ270 ሺ በላይ ተከታዮች አሏት፣ ፌስቡክ ላይም እንደዛው ከ200 ሺ በላይ አይደል? አዎ። በጣም ብዙ ተከታዮች ነው ያላት። በተለይ ደግሞ የምሰራው የልጆችን ምሳቃ ነው ነው የምታዘጋጀው። ለብዙ እናቶች መፍትሄ የሆነች እሷም እናት ናት። ዛሬ ደግሞ ለየት ያለ ምሳቃ እንሰራለን። ስለዚህ ቤተሰቦች፣ በተለይ የልጆች እናቶች ዛሬ ከተከታተላችሁን አንድ ሙያ ትጨምራላችሁ። አብራችሁኑ ነው። ምንድን ነው ምንሰራው ዛሬ? የድንች ስናክ ነው፣ ለየት ያለ ነው ከዛ ላይ ሌላው ደግሞ ሩዝ በምስር ነው። በተቻለን አቅም እንግዲህ ለልጆቻችን ምሳቃ ስናስር ሞር ሁሉንም ነገር የሚያገኙበት የተመጣጠነ ለማድረግ መሞከር ስላለብን እሱን የሚያካትት ነገር ነው የምንሰራው። ሩዝና ምስር ብቻውን ነው። እዚህ ጋ የቀቀል ነው። ሰዓት ለማጠን ለቤተሰቦቻችን በናሳያቸው ጥሩ ነው። ግን ብቻውን ነው። እዚህ ጋ ደግሞ ድንች ነው። ድንች የተቀቀለ ነው። እሱ እንግዲህ ፕሮሰሱም ከተቀቀለ በኋላ ያለው እናሳያለን። ሌላው የገረመኝ የምሳቃሽን ሸክፈሽ ነው የመጣሽው። ምንድን ያሰብሹ ምን ታስበው? የምሳቃ ምግብ እየሰራን አይደለ? ሁላችንም በምሳቃ ነው የምንበላው የልጅነት ትዝታችን እናመጣለን። ስለዚህ ቤተሰቡ በምሳቃ ነው ይበለው በምሳቃ ነው ይበለው። ያው እስኪ በስሉልን ድረስ አትክልቶቻችንን አጥበን እንከታትፋለን። በተቻለ አቅም ምሳቃ ላይ አትክልት ነገር ማካተት አለብን። አትክልት የማይወዱ ልጆች አሉ በተፈጥሮ እነሱም በሲስተም መመገብ አለብን። ዛሬ ያንን እንዴት ማድረግ እንደምንችል በዛውም እናያለን ማለት ነው። እኔ በጣም ደስ ያለኝ ዛሬ ብዙ ምግቦችን አውቀያለሁ። እስከ ዛሬ አሁን እኔ ለቤተሰቡ እየሰራ ያለሁት ዛሬ ደግሞ የሕፃናት ምግብ ልማር ነው ማለት ነው። አዎ የሕፃናት ምግብ መማረህ ደግሞ ለወደፊትም ይጠቅማል። በጣም ይጠቅማል። አዎ ስንወልድ፣ አዎ አይቀርልህም። እዚህ ጋር ፍርኖ ዱቄት ትማርለህ። እዚህ ጋር ፍርኖ ዱቄት አለን። ዘይት እነዚህ ጨውና ሮዝሜሪ፣ እዚ ጋር የካሪ ቅመም አለ። ካሪ ቅመም እንግዲህ ሩዝም ስንሰራ የሚጠባበስ ነገር ስንሰራ ቺክን ነገር ስንሰራም ቆንጆ ነው። ስጋ ነገርም ለዛ ነው። ብዙ ቅመሞች ሚክስ ናቸው እንደ ከሙን፣ ቁንዶ በርበሬ፣ የድንብላል ቅጠል። ብዙ እርድም አለው። ደስ ይላላል ሽታ። በጣም ደስ ይላል ሽታ። እዚህ ጋር ብሮኮሊ እና ዝኩኒ ያለን፣ ካሮት፣ ኦልሬዲ እየከተፍኩ ነበረ። እዚ ጋር የተፈጨ ስጋ አለ። እሺ ምንድን ነው የምናደርገው? መጀመሪያ አሁን ድንቻችን እንደበሰለ ቼክ እናደርገውና የጀመር ናትን ላምጣት። አዎ፣ ካሮት እና ነጭ ሽንኩርት እየከተፍን ነበር ቤተሰቦች። ያው ቶሎ ቶሎ እንዲደርስ ድንቹ ቆንጆ ሆኖ በስለል ሰው ውሃውን እና ጠልለትና እሱን ማሽን እናደርገዋለን። እሱ ያንተ ስራ ይሆናል፣ እንትን ማለት ነው መክተፉ። መክተፉ ይሻላል አይ ወይስ? እሱ ደስ ይለኛል፣ በደንብ አድርጌያለሁ መዳመጡ ይሻላል። ስለዚህ አንቺ ትከትፊያለሽ ማለት ነው። እንደዚህ ስትሸሽ ለመክተፍ እስኪ ክተፍ። አከታተፍህ የሚየው እስከ ዛሬ በጣም ብዙ ከተፍኩኝ። አይ ሼፍ ነኝ እያልክ ነበር እስከ አሁን። ሼፍ ማን እኮ ሼፍ በአከታተፍ ነው የሚታወቀው። አከታተፌ በጣም የሚገርም ነው። ግን ድንጅ እንትን ብዬሽ አላውቅም። አሁን ዳንሽ መዳመጥ ነው የሚባለው። ስለዚህ እሱ በጣም አጓጓ ችግር የለውም። ሁለቱንም እሰራልሻለሁ። እሺ አንቺ ብቻ ይኸኛውን በሹካ እንደዚህ ያደረክ ማሽ አድርገዋለ ከዛ በደንብ እሱ ላም ሲልን ፍርኖ ዱቄት እንጨምራለን እስከዛ በሽኳ ላም አድርገው አትክልት ስንሰራ ሁልጊዜ ጊዜ ማጣጠብ አለብን በደንብ በቲክቶክ ላይ ዚክራ ነው ማለት ነው አዎ ትክክለኛ ስምሽ ግን ዲክራ ነው አለእኛ ስሜ ዚክራ ነው የቤት ስሜ ሞሮ ፋሚሊ ዚክራ ይለኛል ያው የፕሮናውንሴሽን ልዩነት ነው እንጂ አንድ ነው ሚኒንጉም አንድ ነው ምን ማለት ነው ሚሞሪ ወይም ማስታወሻ እንደማለት ነው ማስታወሻ ማለት ነው በአረበኛ ነው በአረበኛ ነው ድሬዳዋ ነው አይደል ተወልደሽ ያደግሽው ተወልጄ ያደግኩት ድሬዳዋ ነው የድሬዳዋ ልጅ ባለሙያ ናቸው እንደዛ እንላለን እዚያ ነው የተማርሽው እስከ አስራ ሁለት ድሬዳዋ ነው የተማርኩት ከዛስ በኋላ ከዛ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ነው የተማርኩት ዩኒቨርሲቲ ተማርኩኝ በአግሪካልቸር ምሩቅ ነኝ። ግን በፊልዱ አልሰራውም። ለስራ ወደ አዲስ አበባ መጣሁኝ። ቱሬን ትራቨል ላይ ስሰራ ቆየሁኝ። እንዴት ነበር የዩኒቨርሲቲ ቆይታ? ውይ በጣም ማህሪስ፣ ሀዋሳ ሁለተኛ ሀገሬ ናት ማለት እችላለሁ። በጣም አዎ፣ ብዙ ሰው ይወዷታል። የምግቡ የድሬዳዋና የሀዋሳ ምን የተለየ ነገር አገኘሽ? ምግቡ እንኳን በጣም ባህላዊ ባህላችን ይለያያል። እኔ አሁን ጭኮ አላቅም። ድሬዳዋ እያለሁ እንዳትስቁብኝ፣ ጭኮ እኔ አናቅም፣ ጭኮ አላቅም። አዋሳ ዩኒቨርሲቲ ከገባሁ ነው ጭኮ ነው የሚያወቅኩት። የተለያየ ልጆች ስለሆነ አንድ ዶርም የነበር ነው ማለት ነው። ኦሮሚያ ነው ከኦሮሚያ ክልል የመጡም አሉ፣ ከደቡብ የመጡም አሉ። የሁሉንም ባህላዊ ምግቦቻቸውን የተደራድረግ ነው የቀመስ ነው ከቤተሰብ ሲላክልን እዛ ነው ለማለት ነው። እኔም ዩኒቨርሲቲ እያለሁ ጭኮ ተሰጥቶ ልንሄድ ነበር እና በፍቅር ነበር የሚጠብቁኝ ቤት ደርሼ ስመጣ የዶርም ልትወስድ በጣም የባሌ ልጅ ነው። በኋላ ብዙ ኢትዮጵያ ለማግሻ አታየ አብዛኛው ቦታ ሂጅ አለው ሞር ኦፍ ግን ደቡብ ላይ በጣም ክላይንት ሰዎች ይዤ እሄድ ነበረ። ባሌን እንዳል ላይቻለው ማለት ይቻላል። ባሌ የተራራዎች ፒክ ላይ ወጥቻለሁ። በጣም መወደው አገራት፣ ሰዎቹ በጣም ናይስ ናቸው። አገሩ፣ አየሩ በቃ ሁሉ ነገሩ በጣም ነው መወደው። ተመልሼ መሄድ ብትለኝ ከኢትዮጵያ ውስጥ ድጋሜ መቆየት ባሌን በጣም ነው መወደው። የምር በጣም ደስ ይላል። ያዩት ይመሰክራል። ማባሌ በጣም በጣም ሰሞኑን እንደውም ሶፍት ምር ተመርቆ አይተሻል አይደል? አዎ አዎ አዎ። በጣም በሚገርም ሁኔታ ነበር የተሰራው። አዎ በጣም ያምራል። ሙሉ መልካም ምድሩ አየሽ። አዎ በፊት ከምታውቂውና አሁን እንደ አዲስ ተሰርቶ ውስጥ ነው። ምን ድጋሚ ለመሄድ ነው ያጓጓኝ። በመሀል እኮ ዱቄት ጨምረሻል የተወሰነ አዎ። ለምን የጨመርሽበት? ዱቄቱ ያው ድንቹ እንዳይፈረካከስ፣ እንጠብሰው፣ እንዳይፈረካከስ እንዲያያዝልን ነው። እንደ ብስኩት ይሆንልናል ማለት ነው ኦኬ። ስለ ኢትዮጵያ ስታወሪ ስለ እርሽባቸው አካባቢዎች የገለጽሽበት መንገድ በጣም ነው ያስደሰተኝና የኛ ቤተሰብ ደግሞ ዛሬ ስለ ህብረት አንድነት፣ ያልሸነፍ ባይነት፣ አልበገር ባይነት እያወራን ነው። አንቺ የእርሽባቸው አካባቢዎች ኢትዮጵያውያን ምንድን ነው የሚያመሳስላቸው አንድ የሚያደርጋቸው? ያው ይሄ የኔ መልስ ብቻ አይደለም ብዬ አስባለሁ። አብዛኛው ይታወቃል። ኢትዮጵያውያን አንድ የሚያደርገን መረዳዳት፣ መተሳሰባችን በጣም ናይስ ነን? እርስ በእርስም ለአዲስ ለሚመጣው ሰው ሞሮፍ ደግሞ ሲመጡም ቱሪስቶች በጣም የሚኮሩበት ነገር እሱ ነው። እርስ በእርስ ለአዲስ ለመጣው እንግዳ ራሱ አዲስ ሀገር ውስጥ እንዳለን ፊል አያስደርገንም። እርስ በእርስ መተሳሰብ የሚባለው ነገር መግባባት የሚባለው ነገር አለ ብዬ አስባለሁ። በሀገር ጉዳይ አንድ ነን አይደለ? ሁላችንም በሀገር ጉዳይ አንድ ነን። ትንሽ ዘይት እናድርግና ከዚ ትንሽ እዚህ ላይ ስጋን ከበድስ መጠኗን እያየሽኝ፣ መጠኑ ችግር የለውም አቤት ሰዎች ተከታተሉ፣ ለምን አይደል? ፍላጎት አሳዩ። የልጅ ምግብ ብቻ አይደለም፣ እስኪ የትምህርት ቤት ምሳቃ ምንድን ነው የምትቋጥሪው ምናምን ማለት ጀመሩ። ከዛ አንድ ቀን ፖስት አደረኩኝ፣ ቫይራል ወጣ። ብዙ እናቶች መፍትሄ እንደሆነ ሲነግሩኝ አበረታቱኝ። በቃ በዛው ቀጠልኩኝ። ፌስቡክ ላይ በብዛት ተለቅ ያለሽ አይደል? ፌስቡክ ላይ ነበረኝ መጀመሪያ። ሶሻል ሚዲያ በፌስቡክ ነው። የሴቶችና የእናቶች ይበት ንቃቤ ግሩፕ አለኝ ተፈጥሯዊ በትን ነው። እንክብካቤ በቤታችን እኔ የራሴን ኤክስፒሪንስ ያው ድሬዳዋ አካባቢ ሐረር አካባቢ ስኪን ኬር ላይ ይታወቃሉ። ቀሲል ከተባለ ታወቅ ከላቅም ቀሲል ሩድ ይባላል። ና እሱን እያደረግኩኝ እንደዚህ ራሳችን ተንከባከቡ ብዬ ሼር ማድረግ ስጀምር ከየት ነው የምናገኘው? ከየት ነው የሚመጣው? ሲሉ እንዴ ለካ በጣም ይፈለጋል። ለምን ወደ ቢዝነስ አልቀይረውም አልኩኝ። ና ሁ ለራሴ የምሰራውን እንዲጠቀሙ ያው እናት ሆነን ቤት ስንቀመጥ ሞር ራሳችንን ካልተንከባከብን በጣም ዲፕረስድ እንሆናለን። ብዙ ነገር አለ ወጣሳን ልጅ በማሳደግ ላይ እናት በብዙ ነገር ነው ሴት የምታልፈው እና አትሊስት ቤቱን አንድ የትራሷን አንድ ነገር ለራሷ ቴክ ኬር ማድረግ አለባት እና በዛ መልኩ ጀመርኩት ብዙ ሰው ፍላጎት ሲያሳየ ከድሬዳዋም እያመጣው ራሴ ሚስ እያደረግኩኝ ጀመርኩኝ በሞያው ደግሞ ያው ወደ ቢዝነስ ቀየርኩ ምንድን ነው እሱ ቀደም ያልሽኝ የካሪ ቅመም እንዳልኩ ነው የካሪ ቅመም በጣም የሚያጣፍጠው ስጋም ቺክን ሞሮ ቺክን ላይ ነው የሚታወቀው ስጋ ላይ ቢገባ በጣም ሀሪፍ ነው የተፈጨ ማለት ነው። የተፈጨ ጥብስ ነው። አዝመሪ ነው ወይም ሮዝሜሪ ይባላል። አንድ አንድ ማንኪያ ትንሽ የሻይ ማንኪያ ትንሽ ግማሽ እሺ፣ እሺ። እና ትንሽ ጫው የሆነች ጫው። በማንኪያ መመጠን አላውቅም በእጄ ነው እሱ፣ ምክንያቱም እጅ ነው ሁሉን ነገር የሚመጥነው። አዎ። ቤተሰቦቻችን በተለይ ልጆችን እያስተማራችሁ ያላችሁ ምሳ ቃም ትቋጥሩት ምን ልቋጥር ብላችሁ ግራ የገባችሁት ያላችሁ በደንብ ተከታተሉን ዛሬ። ቆንጆ ቆንጆ ሁለት ነገር ነው የምናሳያችሁ አይደል? አዎ ምን የተለየ አስተያየት ታገኛለች? ባይዘው ይመቅረጽ ጠዋት ምሳቃ ስንቋጥር ሀስሉ ይታወቃል። ሰዓት ደረሰ አልደረሰ በዛ ላይ እየቀረጽክ ምናምን በጣም ከባድ ነው እስቲል። ግን ለእናቶች ይጠቅማሉ ብዬ ስላሰብኩኝ የእነሱ ማስተያየት በጣም ጥሩ ስለሆነ እቀጥልበታለሁ። ግን አንድ አንዴ ለየት ያለ ነገር አሁን ስሰራ በጣም ነው አሁን ምን ሰራውን ምግብ በተለይ አጀማመሪያው ሞር ኦዲየንሱ ለመሰብሰብ ነው። ስለዚህ በጣም የሚያስቁ ኮሜንቶች በጣም የሚገጥለኝ፣ ምን ምን አይነት ለምሳሌ አሁን በድንች አሁን ምን ሰራውን አንድ ድንች እያሳየሁ እንድንች በመጠቀም ቆንጆ የትምህርት ነገር እንስራል እና መሀል ላይ ሲገቡ ስጋ እንዳለ ወይ ቺክ እንዳለ ሲያውቁ በቃ ሸወድሽን። በድንች ጀምረሽ በስጋ ትጨርሻለሽ። እኔ አንድ በጣም አይቼ ያሳቀኝ ኮመንት አለ፣ እንደዚህ ቋጥሬ አስተምሬው ማትሪክ ከወደቀ መሽን መሽም አለ አለ እኮ እሱማ በጣም ይላሉ። እንደዚህ ማቋጥረሽ በቃ አንድም አንድ ኤክስ ከገባበት ከቤት አባሪው ምናምን በጣም ብዙ ነው ብዙ ነገር ነው የሚሉት። ራሱ ነው የሚበላው፣ ግን እርግጠኛ ነች። የትምህርት ቤት ነው የሚማረው፣ እኔ ላድርስልሽ ምሳቃውን ይላሉ። የተለየ ነገር አድርጌ አይደለም ግን ለልጆች በሚማርክ አይነት ነው። ፓክም አረግላቸው ና ያ ይመስለኛል። ሞር አንድ የሰራሽውን ቪዲዮ አይቼዋለሁ። ለልጆች ምሳቃ ስትቋጥር እያንዳንዱን ነገር በቃ ቦታውን የጠበቀ ነበር። ኮሽን ነው ምታደርጊው ና ለራሴ ስበላ ብለሽ ዝብርቅርቅ ያለ ነው። ከነሱ ሞሮ ከነሱ የተረፈው ነው ቤት የምንበላው፣ እናቶች ከቋጠር ነው በኋላ በቃ ደስት ላይ የተራረፈውን ጭምርምር አድርገን ቁርሳችን እናደርገዋለን እናደገዋለን። ይሄኛው ስጋው በጣም ለየት የሚለው ምንድነው? ምጥጥ አድርጓል። ምንም እርጥበት መኖር የለበትም። አትክልት ለማይበሉ ልጆች እዚህ ላይ አሁን ፈቅፍቀን የተፈቀፈቀ ካሮት፣ ብሮኮሊን፣ ዝኩኒ በቃ ፈቅፍቀን እዚህ ውስጥ ማስገባት እንችላለን። ምንም ቴስት አያደርጉትም። የስጋው ቴስት ነው የሚበዛው፣ አያዩትም ስለሚሸፈንም አፍ ላይ የማያስታውቅም፣ ለዓይንም አያዩትም። ብዙ ጊዜ እንደዚህ ልጆች ሲያዩት ነው የሚከብዳቸው፣ ካልለመዱ ማለት ነው። ማስለመዱ ጥሩ ነው። ካለመዱ በዚህ መልክም ይቻላል፣ በሂደት በእንደዚህ ያው ይቻላል። ዋናው የጤና ጥቅሙን ማግኘታቸው ነው፣ ጥቅሙን ማግኘታቸው ነው። ስለዚህ ይህንን እናውጣው። በቃ ይሄ ይበቃዋል። አትክልቱን ገንፈል ነው የምናደርገው። አትክልት በደንብ ማብሰል የለብንም፣ ከለሩ መቀየር የለበትም። ካልሆነ ጥቅም የለውም። ብዙ እሳት አይፈልግም። ውስጡ ያለው ንጥረ ነገር ቫይታሚኖቹም በእሳት እንዳይጠፉብን ማለት ነው። ገንፈል ብቻ ማድረግ ከዛ በትንሽ ዘይት ትንሽ ቅመም አድርገን መቀመም። እንደዚሁ የሚበሉልን ከሆነ ችግር የለውም። አፍ ላይ ጣፈጥ እንዲል ግን ትንሽ አሁን አዝመሪ ነውንና ትንሽ ጨው ነስልስበት። እዚህ ጋር ዝኩኒ፣ ብሮኮሊ እና ካሮቱ ያስገባ ነው ማለት ነው። እንደዚህ የማይበሉ ልጆች እዚህ ላይ ፈቅፍቀን ማስገባት እንችላለን። ጨው ሲበዛ ጥሩ ለጤና ነው። ለልጆችም ስለሆነ ደግሞ ቶሎ የማይበስለው ቀድመን እናስገባለን። አሁን እንደዚህ ዝኩኒ እና ብሮኮሊ ብዙ ሰዓት አይፈልም ቶሎ ስለሚበስል መጨረሻ ላይ ማስገባት እንችላለን። አሁን እንደዚህ ቆንጆ ሆኖ ደርሶልናል ማለት ነው። ልጆች ይወዱታል። ቤት ውስጥ ሰሪላቸው። አዎ፣ ልጆች በጣም ይወዱታል። ያው ሁሉም አይደሉም። ሶስት ልጅ ነው ያለኝ ገና አንዱ ትንሽዬ ነው። የመጨረሻው ገና ስምንት ወሩ ነው የመጀመሪያው ልጄ የሰጠውትን ትን ይበላል ሁለተኛው ልጄ በጣም ፒኪ እና አስቸጋሪ ነው ምግብ ላይ በጣም እኔ ልጆች ድሮ መራጭ ናቸው ሲባል አላምንም ግን ደረሰብኝ የሰው ልጅ እንደዚህ አይነት ምግብ አረ እንደዚህ ይበላልኝ ጥሩ ነው በጣም ስጎ ያለው ቲማቲም ምናምን አይኑ ካየ ይበላል ለምደበቃለብ በተፈጥሮ አንዳንድ ትንሽ የዘይት እጃችን ላይ እናረግና እንዳይጠባበቅ ማለት ነው ዋና አሁን የዚህ ሜይን ምግቡ ይሄ ነው ጥሩ ምለው ማለት ነው። እጃችን ላይ እንደዚህ እንወስዳለን። ከዛ ታድሮ ልብላለን። ምግብ ያው ብዙ ጊዜ ይጠይቁኛል ምግብ ሲሰራ እጃችን ንጹሕ ከሆነ በቂ ነው። ጓንት ምናምን እኔ ኪችኔ ውስጥ አልጠቅም። ለምን ንጹሕ እጅ ከምንም በላይ ከጓንትም ከምንም ሴፍ ነው። ስጋውን እንዳልኩ እዚህ ስጋ፣ አትክልት ምናምን ማስገባት እንችላለን። ስጋውን ወደ መሀል አድርጋትና እንደዚህ ማለት ነው ስጋ ባለ ከዛ መዝጋት ለልጆች ብቻ አይደለም ለአዋቂ ይሆናል ቆንጆ ስናክ ነው ለቁርስ ይሆናል እንዴት ነው በቃ የአንቺ የቲክቶክ ቪዲዮዎች ላይ ልጄ ምግብ አልበላለች ምላድርግ የሚሉ ብዙ ጥያቄዎች እናቶች ሲጠይቁና ምንድን ነው ማድረግ ያለባቸው ወይም አንቺ የምትጠቀሚው ነገር ምንድን ነው ምንም አያስቸግሯሉ ምግብ ላይ ምግብ በጣም ይመርጧሉ በተቻለ አቅም የሚመርጡትን የሚወዱትን ምግቦች ከተለያየ ነገር ጋር እየቀላቀልን መመገብ እና ስልቹ ናቸው ደግሞ ልጆች አይደለ አንድ አይነት ምግብ ይሰለቻሉ ቤታችን ውስጥ በምናገኘውን ነገር በተለያየ አይነት መልኩ እያዘጋጀን እነሱ ትንሽ የኛ ብልጠት ይጠይቃል ትንሽ ኢፈርት ይጠይቃል እንጂ ምንም ፒክ የተባሉትን ልጆች ራሱ መመገብ እንችላለን ቤተሰቦቻችን ባያቸው መልኩ ሰርተን ጨርሰናል ቀጣይችን በትንሽ ዘይት እንጠብሳታለን እንጠብሳታለ። ትንሽ ደቂቃ ነው የሚፈልገው ማለት ነው። ትንሽ ደቂቃ ነው። ጊዜ ለሌላቸው ማታ ላይ ቀቅለውም ጠዋት ላይ ማዘጋጀት ይችላሉ። ባይዘው ይሄ ፍሪዘርን መቆየት የሚችል ነው። ፍሪጅ እናስገባውና በረዶ ቦታ በረዶ ሲይዝልን በዚህ ፕላግ አላደለ የፍሪጅ ላስቲኮች በሱ በሱ አድርገን ቀኑን እየጻፍንበት ለወራት ይቀመጣል። ይሄ ለወራት ይቀመጣል። ስንፈልግ ብቻ አውጥተህ መጥበስ ብቻ ሞቅ እንዲል ብቻ ማለት ነው። ሁለት ልጆች ነው የምታስተምረው የአንቺ? ስንት ሰዓት ተነስተሽ ምሳቃ ሰርተሽ ትምህርት ቤት የምትሸኘው የአንቺ? እናትነት የብዙ ኢትዮጵያውያን እናቶች ይወክላል ብዬ አስባለሁ። እንደ ማንኛውም እናት በጠዋት ነው የምነሳው። ምግቡ ብዙ ነው። በዛ ላይ የተለያየ ነገር ነው የምሰራላቸው። 12 ሰዓት ተነስቼ እንደምንም እንደፋደፋለሁ ብቻ። ጠዋት ያለው ነገር በካሜራ ቢቀረጽ ትልቅ ድራማ ነው የእናቶች ይዘጣ። ስለዚህ በቃ በዚህ መልኩ ነው የምንጠብሰው ማለት ነው። የቀረው ነው። ቤተሰቦች እንዳያችሁት የድንሽ በስጋ አስናኩንና ምስር በሩዝ ጨርሰናል። እንዳያችሁት አቀባበሱ ይሄኛው ቀስ ብሎ ይደርሳል። ምሳቃችንን እና አዘገጃጅና አንድ ላይ ደግሞ እንቀምሳለን። የዚክራንና የኔን ሙያ ለበላ አይደል? አዎ ቤተሰብ እንዴት ነው? ዛሬ ዛሬ የተለየ ነገር ነው። ካቀራረብ፣ ካሰራር ሳቃ ነው። ንትያሰባስያው ከእኔ ለመብላት ላየ ሚኪ አሸንጉሌት አለው ስማ ይሄ ለእኔ የሁልሽ ትልቅ ስጦታ ነው። ምክንያቱም በልጅነት የምሳቃይ ይዤ አላውቅም። ስለዚህ የመጀመሪያ ነው ማለት ነው። የመጀመሪችእንንደና አቆያችሁኝ እዚህ ፕሮግራም ላይ ስለመጣው ስላገኘኋችሁ ምሳቃይን ሼር ስላረኳችሁ ደግሞ ደስ ብሎኛል በጣም። በእኛ ጊዜ ምሳ ራሱ ትምህርት ቤት አንበላም ነበር። ለምን ግማሽ ቀን ነው የምንሄድ፣ ግማሽ ቀን ነበር ፈረቃ እና ወይ የጠዋት ወይ ከሰዓት። ስለዚህ ምሳ እቤት ነው የምንበላው፣ ቤት በልተንም ነው የምንሄድ። አይ የሚኪ እኮ ለየት ይላል። እሱ እኮ አይ እኔ በምሳ ዕቃ ነው የተማርኩት። ምሳ ዕቃ ተቋጥሮልኝ እሄዳለሁ። ግን ምንድን ነው መሰላችሁ ምሳ ዕቃ ላይ ለአራት ለአምስት ነው የምንበላው። እና መቼ ነው መቼ ማን ነው መጀመሪያ የሚበላው ሁለተኛ፣ ሶስተኛ የሚበላው? በእንትን ነው በጣፋጭነት እናውቀዋለን። አሉ ሽሮ ብቻ የሚያመጡት እሱም መጀመሪያ እንብለዋለን። በዚህ ውስጥ ምን አለ? በዚህ ውስጥ የተለያየ ነገር ያለው በዋናነት የልጆች ምሳቃ የተመጣጠነ መሆን ስላለበት በተቻለ ነገር የሚጣፍጥና የተመጣጠነ በጥንቃቄ እንደ ልጅ ስላየ በፓርቲሽን ነው። እንዴት ነው አካፋፍቶ? ብሮ አላቀም አሁን አነ ተናገር ያለው ይሄ ማንኪያ ውሰዱ ይ ከድንች የሚሰራ አስናክ ነው። ውስጡ ስጋ አለው። ከዛ ሩዝ በምስርና አትክልት ነው። ጨው አሳንሽ አለው እንደ ፍላጎታችሁ እንዲሆን፣ ግን ለመጨመር ከፈለጋችሁ አለ። በጣም ብዙ ጊዜ ወላጆች ለልጆቻቸው ሲያስሩ ጠዋት አንዳንዴ የልጅ ፍላጎት አለ እበላለሁ ይሄንን አልበላም እና ዛሬ የተሰራውን ነገ መድገም አይፈልጉም እና በጣም ግራ ይገባል ብዙ ቤተሰቦች በጣም ግራ ይገባቸዋል እና አንድ ምሳቃም ይዘው አይሄዱም የምሳ ቃ ሀሳቦቹን ከዛ እያዩ ሰዎች ይሰሩ ነው እንደ ልጆች የማዘጋጀውን ምሳቃ ሶሻል ሚዲያ ላይ ሼር አደርጋለሁ ሀሳብ አይገባቸውም ማለት ነው። ለነገ የሚለውን ገብተው እንደ ሜኒው ዛሬ የምንሰራች ቤታቸው ባላቸው ነገር አመሳስለ ይሰሩታል። ወደ 270 ሺህ ተከታዮች ነው ያላቸው፣ ቲክቶክ ላይ ናቸው። በጣም የምትለቃቸው ቪዲዮዎች አብዛኛዎቹ እናቶች ናቸው። እንደዚህ እንቁም ነገር እየተወራ ፎሎወር ይገኛል ማለት ነው። እኔ መቼ ልሳደብ እያልኩ ወላጆች ብዙ ጊዜ ልጆቻቸው የጠቀሙ የመሰላቸው አለ ወይ፣ ስጋ ብቻ፣ ሁል ቀን ይህ ቅባት ያለው ነገር ምናምን ላይ ነው የሚያተኩሩት እና አሁን አንደኛ ብዙ ኮስት አያደርግም ማለት ነው ድንቹ እንግዲህ ለአምሮበት ሌላ ነገር ብዙ ወላጆች ለልጆቻቸው ሞክረውት በጣም ወደውታል አንደኛ ሙሉ ሩዝ በምስር ይመስላል ግን ታውቁ ነበር ከዚህ በፊት በተለይ እኔ በድፍን ምስር ቃለሁ በድፍን ምስር ደግሞ የተለመደ እንደ እንደ ሚኑ እኔ አድሮ ልጆች እያለን ሩዝ እኮ ያው ሲያመን በእንደዚህ ይሰጠኛል። ግን እኔም ያመመኝ ያመመኝ ነው ይመስለኛል። እዚ አምሮበት አትክልቱ እንዳለ ለአንተ ነው፣ እችን ለእኔ ብዬ ነበር። ቅድም አንድ ድንቹን ሲሰራ አድሮብኝ እችን ራስ ትበላል ግን አጋጣሚ ለአንተ ነው የደረሰሰው። ጆሲ ግን እንዴት ነው? ጎበዝ አጋዥ ነው። ጎበዝ ነው፣ ጎበዝ አጋዥ። አዎ ለእሷ ማለት ነው። ሌላ ጊዜ ዋና ሼፍ መሆን ትችላለህ ብላኛለች። ቀስ በቀስ ነው ሁሉ ነገር። አይ ለእኔ አለችኝ። ግን ጆሲ ምግብ ላይ ህፃናት በማይደርሱበት ይቀመጥ። ማሚ አሁን ማን እውነት እንደሚናገር ነው? አይ ነኝ፣ ከሙድዬ ነው ማምኖ ነው። በጆሮ ነግራለሁ። የእኔ ሁለተኛ ልጅ

የጨረሻለዚህእኛውነእኔልድንን ኔኮለቆጥባት ብዬ ነው ለበጣም ጠፍተኛለሁ። ደረቅ ያለ ነገር ይወዳሉ ልጆች። ጊዜ ቢሆን ፓስታ ማ አሁን ምናምን ሲሰራ ከስጎ ይልቅ ነጩ ብትሰጫቸው ሁሉም ልጅ ይበላሉ። ሁሉም ልጅ ነጭ በስኳር ይበላሉ። ፓስታውን የተቀቀሉ በስኳር የሚበሉ ልጆች ሚኪ ግን ድሮ ስታስተርፉ ምን ነበር የምትባል? አናስተርፍ ደስ ብሏችሁ አላ ግን በምሳቃ መቅረቡ የልጆች ምግብ ስለሆነ በምሳቃ ደግሞ ተማሪ መሆን ነው የሚያምረው። በጣም እናመሰግናለን። ቤተሰቦቻችን በተለያዩ ማህበራዊ ሚዲያዎች ላይ የምታጋራው ነው። ዛሬ ደግሞ እሑድ ቤት መታ ለእሑድ ቤት ቤተሰቦች የሚያቀመሰችው እንደገና ለእናንተ ለቤተሰቦቻችን በደንብ አድርጋ ሳይታለች። አሰራሩን ከተከታተላችሁ በደንብ ትሰሩታላችሁ። ዚክራዬ በጣም እናመሰግናለን። ሌላ ጊዜ ደግሞ ሌላ ማስተረፍ